በገደር ዘበር በገደር ከረ አሰና እንደምቀዘረ መስጋን መስካን ያህ አንበኒ በኪርበሽ ናት የሰናኒ በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን ስብሐት ለእግዚአብሔር በዛ ብጽሐነ እስከዛቲ ዕለት። ሰናይ እገሪሆሙ ለእለይ ዜኑ ዜና ሰናየ። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። የሐዋርያው የቅዱስ ጳውሎስ መልእክት ለሮሜ ምእመናን የተጻፈ ምዕራፍ 10 ቁጥር 15። የተከበራችሁና የተወደዳችሁ በጉራጌ ሀገረ ስብከት ያላችሁ ኦርቶዶክሳውያን ካህናት፣ ምእመናን፣ የሰንበት ትምህርት ቤት ወጣቶች መላው ኦርቶዶክሳውያን ክርስቲያኖች እንዲሁም በሀገር ውስጥም ከሀገር ውጭም ያላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተከታዮች እንኳን ደስ ያላችሁ እንላለን። የቤተ ክርስቲያንን መልካም የምስራች ለሁሉም ለማዳረስ የሚፋጠኑ ሚዲያዎች እንዴት ያማሩ ናቸው እንላለን። እንደ እግዚአብሔር ቅዱስ ፈቃድ በዚህ በ2018 ከጥቅምት መባቻ ጀምሮ የጉራጌ ሀገረ ስብከት ሳሌም ሚዲያ በየሳምንቱ ለአንድ ሰዓት ለመላው የሀገረ ስብከቱ ካህናት ምእመናንና ወጣቶች ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውስጥም በውጭ ሀገር ላሉት የሀገረ ስብከቱን መንፈሳዊ አገልግሎቶችን፣ መንፈሳዊ እና ታሪካዊ ቦታዎችን፣ ቅዱሳት መካናትን እንደዚሁም በዚሁ መንገድ ተመሳሳይ በሀገረ ስብከቱ የሚፈጸሙ ማናቸው ማህበራዊ ጉዳዮችን ማቅረብ ይጀምራል። ስለዚህ ይህንን የሳሌም ሚዲያ እንድትከታተሉ በሀገረ ስብከታችን ስም በታላቅ አክብሮት እንጋብዛችኋለን። እንግዲህ ሚዲያ ጠቃሚ እና አስፈላጊ ነው። ሚዲያ ያንድን ተቋም ማናቸውንም ጠቃሚ መረጃዎችን፣ እውቀቶችን በርቀትም በቅርብም ላሉት የምዕመናን ክፍሎች ለማንኛውም በጎ ነገርን ማድመጥ ማየት ለሚፈልግ ለሰው ልጅ የሚያቀርብ የግንኙነት ጣቢያ ነው። ቅዱስ ጳውሎስ በመልእክቱ እንዳለው ዘመኑን ዋጁ ይላል። ቅድስት ቤተ ክርስቲያናችንም ጥንታዊት፣ ታሪካዊት፣ ሐዋርያዊት ቤተ ክርስቲያን ናት። ስለዚህች ጥንታዊት፣ ታሪካዊት፣ ሐዋርያዊት ቤተ ክርስቲያን የእምነት ስርዓቷን የአምልኮ ህይወቷን አጠቃላይ ታሪኳን ለምእመናኖቿ እንዲሁ ለመላው የዓለም ሕዝብ ለማዳረስ ሚዲያ መጠቀም ጥንታዊ ቅርሶች የሚገኙበት ቦታ ነው። ሕዝቡም መሰረተ ክርስቲያን ስለሆነ በኦርቶዶክስ ተዋሕዶ እምነቱ የታወቀ የጸና ህዝብ ነው። ባህሉም ከእምነቱ የተቀዳ ለመሆኑ ኦርቶዶክሳዊ ትውፊቱን የጠበቀ መሆኑ የሚታየ ሁሉ ነገር ያስረዳልና፣ ብዙ የማይታወቁ ያልታዩ ነገሮች ያሉበት ሀገረ ስብከት ነው። ከዚህ አንጻር ይህንን የሀገረ ስብከቱን መንፈሳዊ አገልግሎት፣ ማህበራዊ እንቅስቃሴ፣ አስተዳደራዊ የአሰራር መንገድ ሁሉ ለተከታዮቹ በሀገር ውስጥ ላሉትም ከውጭ ላሉትም ለማዳረስ ስለ ሀገረ ስብከቱ ጠቅላላ ነገር ለማወቅ ለሚፈልግ ሳሌም ሚዲያ ተቋቁሟል። በእግዚአብሔር ቅዱስ ፈቃድ በያዝነው ዓመት ጥቅምት ወር ይጀምራልና ሁላችሁም ሚዲያውን እንድትከታተሉ እየጋበዝን በተለይ በሀገረ ስብከቱ ያላችሁ ባለሀብቶች፣ ምእመናን፣ በጎ አድራጊዎች፣ መላው የኦርቶዶክስ ተዋሕዶ ቤተ ክርስቲያን ወዳጆች እና ምእመናን ሚዲያውን በሚያስፈልገው ሁሉ እንድትደግፉ አደራ እንላለን። እግዚአብሔር አምላካችን 2018 ዘመነ ማርቆስን ይባርክልን። አሜን በገደር ዘበር በገደር ከረ አሰና እንደምንጠቅዘረ መስጋን ያህ